ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ ቤተሰብ እንሁን ይላል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃወታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት ውበት ያላቸው የእቃ መያዣ ዘንቢሎችን ለማምረት አስበዋል? በወር 375 ሺህ ብርና ከዛ በላይ የተጣራ ትርፍ የሚያገኙበት እጅግ አዋጭ ቢዝነስ ነኑ ቡንባግ የማምረት ቢዝነስ። እነዚህ ዘንቢሎች ውበት ያላቸውና ለረዥም ጊዜ መቆየት የሚችሉ ብቻ ሳይሆኑ ለአካባቢ ተስማሚ ምርቶች ናቸው። የነኑ ቡንባግ የፕላስቲክ ከረጢትን የሚተኩ ለአያያዝ አመቺ በሆነ ቅርጽ ተመርተው ለገበያ መቅረብ የሚችሉ ምርቶች ናቸው። እንዲሁም እንደ ወረቀት ዘንቢል የነኑ ቡንባግ ላይ ሎጎ በማተም በተለያየ አይነት ከለርና መጠን ማምረት ይቻላል። በቀን በአማካይ 28443 ጥራትና ውበት ያላቸው ዘንቢሎች ይመረታሉ። መነሻ ካፒታሉ 6.5 ሚሊዮን ብር ሲሆን የዚህን 20% ማለትም 1.3 ሚሊዮን ብር ያለው ወደ አዲስ እይታ በመምጣት የቴዎሪና የተግባር ስልጠናዎችን ወስዶ ቢዝነሱን ዛሬ ሆኖ መጀመር ይችላል። በተጨማሪ ማንኛውንም ማሽን በአዲስ እይታ በኩል ሲያስመጡ 40% ከደንበኛ ቀሪውን 60% ደግሞ አዲስ እይታ ሸፍኖ ማሽኑን አስመጥቶ ያስረክባቸዋል። በወር 374 ሺህ ብርና ከዛ በላይ የተጣራ ትርፍ ማግኘት ይፈልጋሉ? ለምን ሳኒታሪ ፓድ የማምረት ቢዝነስ ውስጥ አይሰማሩም? የሴቶች የንጽህና መጠበቂያ በሀገራችን ግን ያልተነካ የቢዝነስ ዘርፍ ሲሆን ከፍተኛ የገበያ ፍላጎት ያለው በመሆኑ በተለያየ መጠን ጥራትና ምቾት ያላቸው የሴቶች የንጽህና መጠበቂያ ሳኒታሪ ፓድ በማምረት ትርፋማ መሆን ይችላል። በከፍተኛ ካፒታል ሊሰራ የሚችል አዋጭነቱ በብቁ ባለሙያዎች ጥናት የተረጋገጠ ቢዝነስ ነው። የሚገርመው ይህ ቢዝነስ በቀላሉ በሀገራችን መጀመር የምንችለው መሆኑ ነው። በቀን ከ3840 እስከ 5760 እሽግ ሳኒታሪ ፓድ ሞዲሶች ይመረታሉ። መነሻ ካፒታሉ ደግሞ 7 ሚሊዮን ብር ሲሆን የዚህን 20% ማለትም 1.4 ሚሊዮን ብር ያለው ወደ አዲስ እይታ ቢሮ በመምጣት የቲዮሪና የተግባር ስልጠናዎችን በመውሰድ ቢዝነሱን ዛሬውኑ መጀመር ይችላል። አገልግሎት የሰጡ ጀሪካኖች፣ መዘፍዘፊያዎች፣ ማስታጠቢያዎችን መጣል ቀረ። እነዚህና ሌሎች የፕላስቲክ ምርቶችን ሪሳይክል የማድረግ እና ወደ ግራኑን የመቀየር ቢዝነስ ውስጥ በመሰማራት በወር አንድ ሚሊዮን ብር እና ከዛ በላይ የተጣራ ትርፍን ማግኘት ይችላሉ። ይህንን ቢዝነስ በመጀመር ኮንዲቶችን፣ ጀሪካኖችን፣ ኮንጎ ጫማዎችን እና የተለያዩ የፕላስቲክ ምርቶችን ማምረት ይችላሉ። መነሻ ካፒታሉ አስር ነጥብ አምስት ሚሊዮን ብር ሲሆን የዚህን ሀያ ፐርሰንት ማለትም ሁለት ነጥብ አንድ ሚሊዮን ብር ካሉት ወደ አዲስ እይታ በመምጣት የተግባርና የቲዎሪ ስልጠናዎችን በብቁ ባለሙያዎች በመውሰድ ቢዝነሱን ዛሬውኑ መጀመር ይችላሉ በተጨማሪም ማንኛውንም ማሽን በአዲስ እይታ በኩል ሲያስመጡ አርባ ፐርሰንት ከደንበኛ ቀሪው ስልሳ ፐርሰንት ደግሞ አዲስ እይታ በመሸፈን ማሽኑን አስመጥቶ ያስረክቡ በወር አራት መቶ አርባ አራት ሺህ ብርና ከዛ በላይ የተጣራ ትርፍ የሚያገኙበት የጊዜው እጅግ አዋጭ ቢዝነስ የፕላስቲክ ቴካዌይ የማምረት ቢዝነስ። የፕላስቲክ ቴካዌይ ለኬክ እና ለኩኪሶች እንዲሁም ለምግብ መያዣነት የሚያገለግል ተፈላጊ ምርት ሲሆን ሪሳይክል የሚሆንና ለአካባቢም ሆነ ለምግብ መያዣነት ተስማሚ የሆነ ምርት ነው። በአንድ ማሽን ብቻ ሞልድ በመቀያየር የተለያየ መጠንና ቅርጽ ያላቸው የቴካዌይ ምርቶች ማምረት ይቻላል። በቀን 9600 ፕላስቲክ ቴካዌይ ምርቶች ይመረታሉ። መነሻ ካፒታሉ 12 ሚሊዮን ብር ሲሆን የዚህን 20% ማለትም 2.4 ሚሊዮን ብር ያለው ወደ አዲስ እይታ በመምጣት የተግባርና የቲዎሪ ስልጠናዎችን በመውሰድ ቢዝነሱን ዛሬውኑ መጀመር ይችላል። በተጨማሪም ማንኛውንም ማሽን በአዲስ እይታ በኩል ሲያስመጡ 40% ከደንበኛ ቀሪውን 60% ደግሞ አዲስ እይታ ሸፍኖ ማሽኑን አስመጥቶ ያስረክባቸዋል። ዋው! በወር 777000 ብርና ከዛ በላይ የተጣራ ትርፍ ማግኘት ፈልጋለህ? ለምን ካቻፕ የማምረት ቢዝነስ ላይ ይሰማል። ካቻፕ ዋና ጥሬ እቃው የቲማቲም ምርት ሲሆን በሀገራችንም በስፋት ይመረታል። ይህም እንግዲህ ከተለያዩ ምግቦች ጋር ከቺፕስ፣ ከበርገር፣ ከፒዛ ጋር እና ከተለያዩ ምግቦች ለማጣፈጫነት ሆኖ ካቻፕን እንጠቀማለን። መነሻ ካፒታሉ 7.6 ሚሊዮን ብር ሲሆን የዚህን 20% ማለትም 1.5 ሚሊዮን ብር ካለው ወደ አዲስ እይታ በመምጣት እዚህ አዋጭ ቢዝነስ ውስጥ መግባት ይችላል። ታዲያ ምን ይጠብቃሉ? ዛሬውኑ መጥተው ለምን ቢዝነሱ ነው ይጀምሩ። አድራሻችን ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ላይ ቢሮ ቁጥር 227 ነው። እንዲሁም በተለያዩ የሶሻል ሚዲያ አማራጮች ያገኛል።